ቴዲ አፍሮ ጉራጌ ነው። ማንባቱ ነው ጎንደር ያደረገው ጉራጌ ነው። ምንም አናመጣብሽም፣ ምን ይመጣብሻል? እንዲያውም አስታርቃችኋለ፣ የተጣላችሁ ካላችሁ አሁን ከጎንደር አንድ ቲክቶከር እናመጣና እንደ እንትና እእ ጎጃሜ አይደለሁም፣ አይደለሁም። ጎጃሜና ኦሮሞ አንድ ነው። እኔ ለየት ትላለህ፣ ጎጃሜ አያቱን ስትጠይቀው ኦሮሞ ነው። ለዚህ ነው በጣም የሚጓደዱት አንድ እኮ ናቸው። እዛ ወለጋ ዞር ስትል ጎጃ ነው። ስለዚህ እኔ ጎንደር ለየት ያልኩ ጎንደሬ ነኝ። ዝም ባለ አየለም ዝም ዝም ያለው ኢትዮጵያ ብቻ ይመስልሻል? ጂጂ ጎንደሪያው ጂጂ ጎንደሪያው እስካሁን የለም አይደለ ጂጂ ዘብሎ ጂጂ ኪያ ጂጂ ቢያች ዘብሎ ሞኮ ከኔ አይታኮሉ ስሞኮ ጂጂ እንኳን አይደለም። እኔ እንኳን እጅጋዬ አንቺ ምን ስምሽ ምን ሆኖ ነው ጂጂ ያለችው ዲኮ አንድ አንድ ማለት በ በእንትና በማነሱ ስሙ የበላይ ዘር እኔ በላይ ነኝ እኔ ሚኒሊክ ነኝ ሲሉ አውጣታ ሰምታለች ጂጂ ክያ፣ ዘራፍ ጀግና ስለሆነች ጂጂ ዘብሎ ብላ አውጣች። ይሷት ለወደፊቱ ጉራጌ ከመሀል ምረጥ ሲባል ጂጂ ጉራጌ ሊል ነው ማለት ነው አርስበ ጂጂ እኮ አደለም ስሙ ጂጂ ዘብሎ አለች። የዛኔ የትግራይ ጦርነት ላይ ያለ ጊዜ ማለት ነው። እኔ ደግሞ ጂጂ ኬኛ መጣ የዛኔ ወደ ትግሉ ስገባ፣ አሁን አሁን እስከ ዛሬ ጂጂ ጎንደር የለም አደለም፣ ፋኑን እንቀላቀላል ጂጂ ጎንደር ጂጂ አትሳደች ጥሩ አይደለም። ጎንደሬዎች በአንድ ላይ እንነሳለን። ያ አዎ፣ በአንድ ላይ ጎንደር ላይ ያለውን ችግር ፊክስ እናደርጋለን። ወልቃይትንም ቢሆን እንደ ነገሩ እንደናዝጎረዋርቅ እናስገባዋለን። ምን ችግር አለው? ኖ ፕሮብሌም። አሁን ከትግራይ ጋር ከተጋሩ ጋር ስጣላ እሱ አይ እኔ እኮ ዘመድ የለኝም። ጠዋት ከተጋሩ ጋር አጣላለሁ፣ ከሰዓት ከማረጋ ማታ ከኦሮሞ ጋራ ከዛ በመሀል አንዳንዴ ከትናንሽ ከጉራጌ ከምናምን ጋራ እቀጥላለሁ። ደግሞ ከወላይታ ጋራ ግንጋንጋ እያልኩኝ ከዛ ቀጥላለሁ። ሲዳማ ብቻ ነው በቃ ተስማምቼ የሚኖራቸው ሰዎች ቢኖሩ እንመልሰው። እሱ ችግር የለም። ወልቃይትማ ይጎንደር ነው። አበስገ በቃ ዛሬ ፔጅ የነደደ ስድብ የስድብ አይነት ያላቸው የሆነ ሰው አበደች አይደል? ያች ቮልቮ ሴትዮዋ ተመልሷል። በፓርላማ መጽደቅ አለበት በፍርድ ቤት። እሱንማ ደጓ አንዳርጋቸው እኮ ድሮ እኮ ሰጥተው ነው ሄዱት። እንግዲህ እኛ ወንድምና እህት ነን፣ ምናም ብለው ከሰጡ በኋላ የዛሬ ችግር መጣ። ስለዚህ ረት ያደኩተ ለም ጎንደር ይኮነ ፊንፊኔ ለእናንተ አሰጥቼ ወልቃይትን ማላሰጥ መሰለሽ አሪው ሲሬስ ለምንምቶ ወልቃይት ወልቀት ያማራ ምን ነው ሰሊጥና የኑግ ዘይት ምናምን ምናምን ስላለው ነው እንትን የምትሉ ልጆቹ ዘጉበት ዘጉበት። አብዳኑ ምንድን ነው ሲዳማ ይሻላል። ሲዳማ ፍቅር ናቸው። ምንም ችግር የለባቸው። ስልጤነሽ እኔ ስልጤ አይደለሁ። ስልጤ አደለሁ። ጉድ በል ማርታ። አንገት በላይ ያለው ታቱ ሳታጠፊ ለምን አምፕራ ውርቱ ቄሮ ፋኑን ጨምርበታለሁ። እዚህ እዚህ ጋ ቄሮ ነው አይደለ? ያ እዚህ ጋር ኤፍኤአኤንኦ እዚህ ጋር ጓል ፋኑ አለቀ። መቼስ ቴዴፍ ልነቀሰው እንዳለ አለቀ። ኦሮሞ ምን አረገች ደግሞ? የሶሻል ሚዲያ ኦሮሞ አይደለ? እንዲ ላስቀምጥ ያለኝ ኦሮሞ ብላችሁ ተሳድባችሁ ከሄዳችሁ ሄድባችሁ። የሶሻል ሚዲያ ኦሮሞ ጌዱ ፍቅር ነው በጣም ተረይድ ይድፋሽ። ለምን ሴትዮዋ? ስታ የትኛዋ ሴትዮዋ? እሷ እኮ በጣም ፋር ነው ቴዲያቅ። ይቺ ለሊት ለሊት ቁጭ የምት የባለውን ዱቄት መታጨቷ እዚህ እኮ ነው። ቄሮን እዚህ ጋር አድርጌዋለሁ፣ ፋኑን እዚህ ጋር አድርጌዋለሁ። አዘጉባት። እረ እሷስ ለንቃዋ ይዘጋ ብናት። በጣም ባለጌ ናት፣ እድኮ ናት ግን በኢየሱስ ባለጌ። እሷን እሷን እያየሽ ነው። በጣም ቲክቶክ ሶሻል ሚዲያን በጣም ትጠ እሷ ያቺ ፊንገር እና ማይለው እና ማይለው ለብር ብለው እራሳቸው ሊሸጡ ውርደታ መችናቸው ነሱ ያበዱ ኦሮሞዎች ፓውዝ አርጉ፣ ትንሽ ሸረፍታር ብሬክ ውሰዱ። አምት ኦሮሞ ብጨርሻለሁ። አሁን ደግሞ ቡናችሁን አፍሉ ያዙና፣ እንግዲህ እንዲህ ብላ ነበረ፣ እንደዚህ ብላ ነበረ። ሰማሽ አይደለ? እንዲ ብላ ነበረ። እንደዚህ አታለቃቅሱ፣ የምትወዱኝ ከሆነ አለመራገጥ ነበረ መጀመሪያ። እስከነ ቤተሰብ ፊንገር ውሸት ስታወራ እኔ እንዴት ምን አይነት ውሸት አወራ እስቲ ንገሪኝ። ትዝ ምልሽ የለም? እኔና እናንተ እኮ የምንተዋወቀው እኮ በፖለቲካ ነው። አሁን እናንተ ነጻ ያወጣችሁ ህዝቦች ናቸው አደለን ኦሮሞዎች? ነጻ ከወጣችሁ ድሮም አንተዋወቅም። የተዋወቅነው ነጻ ላወጣችሁ መጣሁ፣ ነጻ ወጥቻችኋለሁ። ከዚህ በኋላ ሀብ ነቲንግ፣ በቃ ምንም ኮንታክት የለም። ስለዚህ አዳመጣችሁ? ምን እኔ ማዳመጠ፣ አዳመጣችሁ ምን ታመጣላችሁ? የማመጫ ነገር አመጣብህ ነው

አምኛችሁ ወድጃችሁ ስከተላችሁ ስትነኩኝ ደንግጬባችሁ መልስ የምንሰጣችሁ ደንጌ ውዩ የሆነ ነገር አላችሁ። ካልሆነ እኔ ይላችሁ ዛፍ የሆነ ፍሬ ከሌለው ዛፉ ላይ የምትፈልጉት ነገር አለ የለም። ዛት እሷ መልስ አልሰጣችሁ ያ አልሰጣትም መልስ ለምን ሰጣት? መአት ይምጣበት፣ መአት ይምጣብህ አንተ ወራዳ በሉልኝ። እሱ ነው አሁንማ፣ ማንም የለም እንደ ልቤስ። አይ እንደ ልቤስ አደባለሁ ብዬ ነበር። ባንቺ ነው ዶላር የምትሰራው። ኦፍኮርስ ኮርስ እንዳልኩ ቲክቶክ እኮ ነገርኳችሁ። እኔ አሁን እኔ አሁን ዘጋግቼ ምናምን ብጠፋ እንዲህ ነው የምትሉት፣ ከሪኮርድ ጀምሮ ደግሞ የጠፋች እንደዛ ነው ትሉት። በቃ እንደዛ ነው ረፍ ዛ አያገባኝም፣ ሄድልኝ በራስ ከፍተህ ለምትናገራት ምጠናው ነገር ጂጂ ጥፍር ቴንክዩ። እኔ እንደዛ የምለው ቤታ አር ዩ ኦኬ ቱዴይ አም ኦኬ ው እንደዚያ ኖፓግነት ሆነው ማይክል ጃክሰንን መስለሻ ተገኝቶ ነይወድ አንተ ባህሩ የሚባለው ምንድን ነው? ባህሩ አያሌው የሚባል ዘፋኛ ዳንድ የምትመስለው ማን ነበረ ስማቸው? እ ትልቁ ሰውዬ ሰው ፊታቸው ረጅሙ ሰውዬ እያሉ የሚዘፍኑት ማን ነበረ ስማቸው? ባህሩ ዳምጤ ነው። እሱን ትመስላለህ እ ማን ነበር ስማቸው መድኃኒዓለም ባህሩ ማን ነበር ስሙ ትልቁ ሰውዬው ይዘፍ ነው። ባህሩ ቀኝን ትመስላለህ። ማይክል ጃክሰን መልኩ ተገኝቶ በስንት ሰርጀሪ እኮ ነው ቆንጆ የሆነው እሱ አግኝተ ነው እንዲ አመሰግናቸዋለሁ እና ወደ አክስታችሁን አክስታችሁን ሂዱና በህግ አምላክ እናታችሁን፣ ሂዱና በህግ አምላክ እንዳትነኪ በሏት፣ እንዳትነኪ በህግ አምላክ በሏት። በህግ ህግ ያገድሽ በሏት። ያሳሰቶሽ፣ እኔ ግን አልናገርሽም። ተሳሳችሽ፣ መሳሳት እንደሆን ልማድሽ ነው። ዊዛውት ሜክ አፕ እባክሽ ፊል ይተራል ወር ያተብሽ እሱ ደግሞ ምንድን ያለው? ምንድን ያለው? እኔ ግን እሱ ልጅ ቀ ምንድን ነበር ያለው? ይሄ ኮተት አሁን እሱ እኮ ሃይማኖቱን ቀየረ አላወጣው፣ ሚስቱን ቀየረ አላወጣው፣ ፖለቲካውን ቀየረ አላወጣው። አስራ ስድስት ሃይማኖት ውስጥ ገባ አላወጣው። አንድ ነገር ልንገራችሁ እዚህ ላይ ያለው ሰይጣን ካሉት ሃይማኖቶች በሙሉ የበለጠ ነው። ዝም ብለህ ሰይጣን የሚሰጥን እየተቀለብ ቁጭ በልና ቁጭ ብለህ እዚህ ጋር ምን ነበር ያለው? ይህ ኦኮቴ ምን ነበር ያለው? በሰው ላኩልኝ። እስኪ ቆይ ፌቨን ላኪልኝ። ማን ልከሽ ነበር? ምንድን ያለው እኔና እኔና ቤታዩ ምን ነው? እኔና ቤታዩ ይቅርታ ይጠይቁ። እኔ በሻምፓኝ ስለቀፈትኩ ይቅርታ ልጠይቅ።